እጅ ሉላና ቤዛን አገናኘቻቸው ሁለቱም ግራ ተጋብተው እጅጉን ሲተያዩ በተለይ ቤዛ ደንግጣለች ሉላ ግን እህቴ እውነት በህይወት አለሽ አገኘኩሽ የእውነት ነበር እህታለሽ የተባልኩት ስትል ትጠይቃለች እናም ይህን ያህል ከተያያችሁ ይበቃችኋል ውጪ አሁን ነው ሰዳት ስትለው ቆይ እህቴን በደንብ ማውራት እፈልጋለሁ ትላለች ሉላ ቤዛ ግን ግራ ገብቷት ዝም ብላ ከማየት ውጭ ምንም የምትለው ነገር የለም። ትጅም ውሰዳት በቃ ትለው ትለውና ሉላን ጎትቶ ያወጣታል ጠበቃው። እናም ቆይ ምን እየተካሄደ ነው? ትጂ ማናት ይቺ ሴት? እህቴ ስትል ነው የሰማሁት ስትላት፣ አዎ እህትሽ ነች። ምን ትያህት እንዳለችሽ ና እንደሞተች እየነገርሽን መሰለኝ የሆነ ጊዜ ላይ። እናም ደግሞ እኔ ደግሞ ዛሬ አገኘኋትኝ። ትክክለኛዋ የእናትና የአባትሽ ልጅ ናት ምን ትያህትሽ ናት። ሉላ ትባላለች እና ታዲያ ምን ይሆን ስትላት፣ አልገባኝም የእውነት እህት አለኝ ወይን፣ እህቴ ስትል ቤዛ በድንጋጤ ማውራት ትጀምራለች። እናም ይሄውልሽ እህትሽ ነች ማለቴም በቃ አሁን እኔ የመሄድ አለብኝ ከቤዛ ጋር መሄድ አለብኝ ስትል፣ ምንድን ያልሺው? ቤዛ የማናት ቤዛ ስትል፣ ዊ አልነገርኩሽም ለካ እህትሽ ሉላ ቤዛን ሆና እቤትሽ ነው የምትኖረው። ግን አይዞሽ ባልሽን እስካሁን አብረው ያደረች አይመስለኝም አብራው የምተኛ አይመስለኝም። ምክንያቱም እኔም ለጥቅሜ ስለሆነ ያው ቤዛን አርጌን ያስገባኋትኝ ምክንያቱም ለጥቅሜ ነው ፈልጌ እያመጣኋት ትላታለች። ቆይ ምን እያደረግሽ ነው? አንቺ ግን ባለጌ ነሽ። አንቺ ግን የማትረቤ ነሽ ቆሻሻ ስትላት፣ ይኸውልሽ ቤዛ እንገርሽ አዎ የማረባ ነኝ ግን፣ እመኘኝ እገልሻለሁ። የመጨረሻሽ ነው የሚሆነው ይሄ ግን ስትላት፣ ቆይ ነው የምለው ሁላችሁም፣ የመጨረሻሽ ነው፣ የመጨረሻሽ ነው፣ የመጨረሻሽ ነው ትሉኛላችሁ፣ መቼ ነው ግን የመጨረሻዬ? ትላት አለች ብላት፣ እሷም በለማንኛውም ደህና ሆኝ ትልትና ጥላት ትወጣለች። ትጂ፣ ትጂ፣ እመኘኝ እገልሻለሁ፣ ብቻ ከዚህ ልውጣ አጠፋሻለሁ ስትል፣ እያለቀሰች እዛው ቁጭ ትላለች ቤዛ። ትጂም ወታለች። እናም ሉላም ወደ ቤት ከመጣች በኋላ ለአክስቷ ሁሉን ያየችውን ነገር ትነግራታለች። አክስቴ የእውነት እህቴ እዛ በገመድ ታስራ ብታይ ከንፈሯ ድርቅ ብሎ ሳያት እንዴት እንደሆንኩ ልነግርሽ አልችልም። ምን እንደማድረግ አላቅም። እህቴ ግን ከዛ የምትወጣበትን መንገድ ነው የምፈልገው ስትል፣ አክስትየዋ ግን ልጄ እባክሽን እውነታውን ለሱራፌል እንንገረውና ይህ ሱራፌል ያችን ልጅ አውጣት እባክሽን፣ ማለትም እህትሽን እባክሽ ይቺ ለጥቅሟ ብቻ ነው እውነቴ ነው የምልሽ ከተጠቀመችብን በኋላ ሁሉ ነገር ካገኘች በኋላ እህትሽንም አትለቃትም ምክንያቱም ስጥሩን ስለምታቅ ልትገድላት ትችላለች ትላታለች አክስቴ ምን እያልሽ ያለሽ በፍጹም አይሆንም ስትል ሉላ ክሷን ትቃወማታለች እውነቴ ነው የምልሽ እየነገርኩሽ ነው ከእንቅልፍሽ ንቂ፣ ሁሉንም ማውጣት አለብን። እኔ ልንገርሽ ለሱራፌል መታከም እንደማልፈልግ ነግሬዋለሁ። መታከም አልፈልግም፣ ይሄን ነው የምነግርሽ ስትላት ሉላ ግን በፍጹም አይሆንም ስትል ትጂ በር ከፍታ ትመጣለች። ቆይ ምን እያልሽ ነው ያለሽው? ግን ቆይ አንቺ ለምንና ነው የምትነግሪው ስትል እያዳመጠች ስለ ነበር፣ አንቺ እየተረገምሽ እርኩስ ባለጌነሽ፣ ልጄን የት ነው ያሰርሻት? ማለት ቤዛን የት ነው ያደረግሻት? ብላ ሩጣ የአንገቷን ትይዛታለች። ከዛም ሉላም እንዲያ ክስ ምን እያደረግሽ ኖረ ልቀቂያ፣ ስትላት በፍጹም አለቅሽም። ይች ልጅ እየት ነው ያደረግሻት አንቺ የማትረቤ፣ ልጃችን አግተሻት ነው አይደለ እንዲምታሰቃይን። ይህንንም እርግጠኛ ነኝ ገንዘብ ሽን ጥቅምሽን ካገኘሽ በኋላ ማንንም እንደማትፈልጊ ለጥቅም ብቻ የምትሯሯጭነሻ አንቺ ስትል አንገቷን ይዛታለች። በዛን መሀል እንደምንም ብላ ሉላ ታስለቀቃትና አንገቷን እየተሳደበች በነበረበት ሰዓት ይህንንም ነገር ሱራፌል ያዳምጥ ነበር በር ላይ። ሱራፌል በሩን ከፍቶ ገባ። ሲገባ አልገባኝም፣ ምንድን ነው እየተካሄደ ያለው? ምንድን ነው ህይወታችን በጠበጠችን ሲባል የምሰማው ሲል እቺ የሆነች ድመት የሆነች ሴትዮ ኮ አንገቴን ሁሉ ቦጫጭረችኝ ስትል ለሱራፌል ትጅ ትነግረዋለች። አንቺ ዘወር በይ አንቺ ነሽ ድመት ወይስ እሷ? ቆይ ምንድን ነው የሰማሁት? ሲል አዎ እችነቻ ይቺ ትጅ የምትባል ሴትዮ ትላለች። አክስትየዋም አክስትየውም፣ እንደዛ ገሽ የልቁንስ ቤዛ ሂጂ ራት አዘጋጅ፣ የሚመጣ እንግዳ እኮ አለ፣ እንግዳ ይመጣብሻል ስትላት፣ እኮ የምን እንግዳ ነው እሲል ሱራፌል ይጠይቃታል። ቤዛም ሆነች አክስትየዋ ፈጠው ከማየት ውጭ ሌላ ምንም ነገር የለም። ከዛም ዝም ብላ በምታያት ሰዓት ሉላ እንዲህ ቤዛ ንገሪው እንጂ ማን እንደሚመጣ ስትል፣ አሁንም ትጅት ደግማለች። ትጅ የምትናገረው ለቤዛ በቤዛ ስም ትጥራት እንጂ ልጅቷ ሉላ ነች። አልገባኝም ቆይ ማን ነው እንግዳው? ሲል ሱራፌል ድጋሚ ይጠይቃል። እናም የሉላ አክስት የሆነችው እዩልህ ልጅ ዶክተሩን ማለቷ ነው ስትል ትነግረዋለች። ምን? አዎ ይሄ ሁሉ ሴራና ድርጊት የእኛ ሳይሆን ልጅ የእሷ የራሷ ነው፣ የትጅ ሴራ ነው ይሄ ሁሉ ስትለው በጣም ይናደድና አንዴ በጥፊ ይመጣታል። ቆይ አንተ ምን እያደረክ ነው ስትል እዩልሽ፣ የኔ ዱላ ካልመረረሽ ስወጣ ስገባ ደልቅሻለሁ። ቤታችን ለቀሽ መውጣት አለብሽ፣ ከህይወታችን ውጪ ይላታል። እባክህን እንደዚያ አታደርገኝ፣ ምንድነው እያደረክ ያለኸው ግን ሱራፌል ስትለው፣ አዎ እነግርሻለሁ፣ ይህንን ነው የምልሽ አሁንም ይላታል። ድጋሚ አንድ ነገር ስታደርጊ ባይሽ እገልሻለሁ። ሱራፌል ምን እያደረክ ነው? አትንካት ስትል አሁንም ቤዛ ትቃወመዋለች። እዩ ልጅ ከዚህ በኋላ ቤዛ ምንም እንዳትነኪኝ እንዳትናገርኝ ይላትና፣ እንደውም ከዚህ ቤት መውጣት አለብች ብሎ ከቤት አሽቀንጥሮ ያስወጣታል። ትጅን ትጅን ሲያስወጣት አክስትየዋም አልፈልግም፣ በቃ ከዚህ በኋላ ይሄ ጨዋታ አስጠልቶኛል፣ አልፈልግም፣ ከዚህ ጋር ማቆም አለበት ብላ አክስትየዋም ወደ መኝታ ቤቷ ሄዳለች። ትጅም አስወጥቶ ስለላካት ቤዛን ደግሞ ማውራት አለብን ብሎ ይዟታል። እሷ ግን ማውራት አትፈልግም፣ ምክንያቱም የምታውቀው ታሪክ የለምና እሷም አሁን አክስቴ ጋር መሄድ አለብኝ ትልና ጥለው አክስቷ ጋር ትሄዳለች። ሱራፌል ይጮኸ እዛው ሳሎን ቀርቷል። በዛም መሀል ትጂ ሩጣ የሄደችው ሮቤል ጋር ነበር። ሮቤል ጋር እንደሄደች እያገኘችው ሮቤልን እንደማይሆንና ዛሬ ራት ግብዣ እንደማይመጣ ትነግረዋለች። የተፈጠረውን ነገር ሁሉ ትነግረዋለች። አክስትየው እንደተናገረችና ሱራፌል እንደጠረጠረ ሁሉ ትነግረዋለች። ስለዚህ አልፈልግም እራቱም ቀርቶብኝ አሁን በፊት ያደነበርሽ ሁን ድርጊት አሁን አንቺ እንድትፈጽሙ ይፈልጋለሁ ይላታል። በቃ አሁን ለማንኛውም እሺ ዛሬ ባይሆን ነገ ሊሳካል ስለዚህ ችግር የለው ማታስብ ትለውና ወደ ቤት ለመመለስ እንደዚሁ ያወራች ትመለሳለች። ስትመለስ ግን ያልጠበቀችው ነገር ነበር የገጠማት። መንገድ ላይ ሳሚ እየጠበቃት ነበረ ከሱራፌል ጋር ተገናኝተዋል። ስልክ እያወራች እያለ ከኋላ ተከትሎ አንገቷን ይዘታል። ቆይ ማነህ ስትለው ማንም ይሁን ማንም አያገባሽም፣ ግን ደግሞ እያሹን ገንዘብ ሁሉ እፈልጋለሁ ሲላት፣ በባክን አንገቴን ልቀቀኝ፣ ብር የፈለከውን ነገር እሰጥሃለሁ ትለዋለች። እጅሽን ቆራርጬ ለውሻ ሳልሰጠው